የቤተ ክርስቲያን ተልእኮ መንፈሳዊም ስጋዊም ነው። ይህም ማለት ቤተ ክርስቲያን ሰዎችን ከደዌ ስጋና ከደዌ ነፍስ የማዳን ተልእኮ አላት ማለት ነው። ይህም በመሆኑ ምእመናንን በጸሎተ ቀንዲል በጸበል በማየ ጸሎትና በቅባ ቅዱስ ከደዌ ስጋ ስታድን ኑራለች። ከመንፈሳዊ ደዌም አንጻር ሕዝበ ክርስቲያኑን በትምህርተ ወንጌል ከሞተ ህሌናና ከአጋንንት ወጥመድ ታስጥላለች። ከዚህም አኳያ ቤተ ክርስቲያን ህሙማንን የመፈወስ የማዳንና የመንከባከብ ተግባር ጊዜው በሚፈቅደውና በሚጠይቀው መልኩ የጤና ተቋማት እንዲገነቡና ለህዝበ ክርስቲያኑ አገልግሎት እንዲሰጡ ወደ ስራ ገብታለች። እንግዲህ አሁን ባለበት ደረጃ የጠቅላላ ሆስፒታልነትን ስታንዳርድ አሟልተው ፈቃድ አግኝቷል። ይህም ማለት ከሀምሳ በላይ አስተኝቶ ማከሚያ ክፍሎችና አልጋዎች አሉት። ጥራታቸውን የጠበቁና ደረጃቸውን የጠበቁ የምኝታ ክፍሎች ናቸው ከአራት በላይ አልጋ ሊይዝ የሚችል በአንድ ጊዜ ማስተናገድ የሚችል የጽኑሁማን ክፍል አለው። የጨቅላ ህጻናት አይሲዩ ወይንም ደግሞ ጽኑሁማን ገና ገና እንደተወለዱ ልጆች መታከም ካጋጠማቸው መታፈን ካለ ወይንም ሌላ ችግር ካላቸው ሊያክም የሚችል ራሱን የቻለ የጨቅላ ህጻናት ጽኑሁማን ማን ክፍል አለን። በአንድ ጊዜ ሶስት ትልልቅ ሰርጀሪዎችን በአንድ ጊዜ ማሰራት የሚችል የኦፕሬሽን ክፍል ከተማላ የቃጋ ጋር እና ከተሟላ ባለሙያ ጋር ይዘናል። በተመላላሽ ህክምናም ዙሪያ ሁሉም አይነት በተለይ የውስጥ ደዌ፣ የቀዶ ጥገና፣ የህፃናት፣ የእናቶች ህክምና በሁሉም የስራ ቀናትና በድንገተኛ ሰዓትም ቢሆን ህክምናውን መስጠት የሚችል ስፍራ አዘጋጅተናል። በዚህም ከፍተኛ አገልግሎት እየሰጠን እንገኛለን። ይህም ማለት ምንድን ነው? ለምሳሌ ክፍሎች ከአምሳ በላይ አልጋ የያዙ ክፍሎች ሲኖሩን ምቾታቸውን የጠበቀ ወዲያው ቀዶ ጥገና የተሰራላቸው ታካሚዎች ካሉ እዛው አካባቢ ሊያርፉበት የሚችሉበት ቦታ ደረጃውን የጠበቀ ደግሞ የፕራይቬት ወይም ለአንድ ሰው ብቻ የሚይዝ አንድ አልጋ ያለው ክፍል እዛው ክፍሉ ውስጥ ራሱን የቻለ መጸዳጃና ሻወር ቤት ያለው ደረጃውን የጠበቀ ክፍል አዘጋጅተናል። ከዛም ከፍ ካለ ደግሞ ቪአይፒ ብለን ደግሞ ለሚችሉ ሰዎች የተሟላ የሚያስፈልጉ ተጨማሪ ከሕክምናው በተጨማሪ የሚያስፈልጉ ሌላ ቁሳቁሶችን አሟልተን ቪአይፒ ብለን የምናስበውም ምቹ የሆነ ራሱን የቻለ ክፍል አዘጋጅተናል። የድንገተኛ ክፍላችን ፊት ለፊት ላይ ነው የሚገኘው። ለአምቡላንስ ለማውረድ ለተሽከርካሪዎች ምቹ በሆነ ቦታ ላይ ፊት ለፊት ወዲያው ነው የሚገኘው። ከዛም በተጨማሪ ደግሞ የተሟላ የፋርማሲ አገልግሎትና የላቦራቶሪ እንዲሁም የኤክስሬና የአልትራሳውንድ ምርመራዎችንም እንሰጣለን። ስለዚህ ማንኛውም ታካሚ ቢመጣ በተቻለ ፍጥነትና ቅልጥፍና ምቹ በሆነና በዛውም ደግሞ ቀለል ባለ ክፍያም መስተናገድ ይችላል። ስለዚህ ሁሉንም አንድ ነገር ምቹ ነው የምንለው ሁሉንም ኮምፕረንሲቭ በሆነ መንገድ ሁሉንም አካቶ መያዝ ሲችል ስለሆነ ሁሉንም አካቶ ስታንዳርዱንም አሟልቶ ነው ጠቅላላ ሆስፒታል የተባለው። ስለዚህ ለኛ ለሚመጡ ታካሚዎች በጣም ምቹ አገልግሎት መስጠት እንችላለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምግባረ ሰናይ ጠቅላላ ሆስፒታል የማስፋፊያ ግንባታውን በማጠናቀቅ ማስመረቁ የማይዘነጋ ነው። በመሆኑ ሆስፒታሉ የሕክምና ዘርፉን በሚመጥንና የካህናት አባቶችን ክብራቸውን በሚመጥን መልኩ የሕክምና አገልግሎት ለመስጠት ተዘጋጅተዋል። እንግዲህ ከዚህ በፊት ያው ይሄ ሆስፒታል እንደሚታወቀው 30 ዓመት ሆኖታል። በዚህ ጊዜ ውስጥ ትክክለኛውን የጤና አገልግሎት ለሁሉም እያዳረሰ ነው ማለት ይከብዳል። አሁን ባለፉት ሁለት ዓመታት ውስጥ ባደረግነው ለውጥ መሰረታዊ ለውጦች በ11 ወራት ውስጥ አጠናቀን አሁን ሙሉ ለሙሉ ፕሪሚሱን ማለትም ደግሞ መሰረተ ልማቱን ሁለተኛ ደግሞ ፕሮፌሽናልስ ማለትም ደግሞ ባለሙያዎች ባለሙያዎች ስንል ካህናትም ዲያቆናትም የሆኑ ዶክተሮች፣ ስፔሻሊስቶች ሁሉ ጨምረን እነሱን ኖረውን አሁን አባቶችን በዚህ ሆስፒታል ውስጥ የቪአይ ፒ ኤሪያ አዘጋጅተን እነሱም ማከም የምንችልበት ደረጃ ላይ ደርሰናል። ከጽኑ ህሙማን ክፍል ጀምሮ እስከ ታች ድረስ ያሉ ነርሶቻችንም ዶክተሮችም የቤተክርስቲያን ልጆች እንዲሆኑ አድርገን እያደረግን ሆነ እየሰራን ነው ያለ ነው። በተለይ የዚህ የጽኑ ህሙማን ክፍል ውስጥ ያሉት ዶክተራችን ካህን ናቸው፣ ቄስ ናቸው። ሌሎቹም ቦታ ደግሞ እንደዚሁ ዲያቆን፣ እንደገና ካህናት ይሆናሉ። ስለዚህ አሁን አባቶች እንግዲህ እንደ ታቦት ነው የሚባረኩት ሌላ ቦታ። ስለዚህ ቅዱስ ታቦቱን ቀድሰው የሚያከብሩ አባቶች እዚህ ሌላ ቦታ ሄደው በሌላ እንትን መነካት የለባቸውም ብለን እናምናለን። ስለዚህ አባቶች በካህናትም ነው መታየት ያለባቸው። ምክንያቱም ታቦት የሚያከብሩት እነሱ ደግሞ ከብረው መታከም ስላለባቸው በአሁኑ ሰዓት ቪአይፒ ኤሪያ ብለን አዘጋጅተናል። እነሱም ዝግጁ ነን ያንን ለመስጠትና ሁሉንም የጤና እቃዎችንም ማለት የጤና መሳሪያዎችም ሕክምና መሳሪያዎች ተሟልተዋል። ስለዚህ ዝግጁ ነን ብዬ አምናለሁ። ካህናት አባቶቻችን እንግዲህ ብቸኛው ቤተ ክርስቲያናችን ሆስፒታልም እንደመሆኑ መጠን በተቻለ መንክብካቤ በተቻለ መንገድ አገልግሎት ማግኘት እኛም መስጠት ይጠበቅብናል። ያንንም ለማድረግ የተለየ አሰራር እየዘረጋን እንገኛለን። ከዛ ውስጥ አንደኛው ከክፍያ አንጻር 15 ፐርሰንት ዲስካውንት እንዲኖር ቅናሽ እንዲደረግላቸው ተወስኗል። ማኔጅመንቱና ቦርዱም በመተባበር የተለየ የራሳቸው መስኮት በማዘጋጀት ራሱን የቻለ እንክብካቤ እንዲያገኙ ደረጃውን የጠበቀም ክፍሎች እንዲኖራቸው በራሳቸው የቤተ ክርስቲያን ልጅ በሆነ ባለሙያም እንዲታከሙ ለማድረግ ሁሉ የተለየ እንክብካቤ ለመስጠት ዝግጁ ነን። አሰራሩን ከመንፈሳዊ ሕይወት ጋር በማገናኘት የክርስትና ሕይወት የሚጠይቀውን ስነ ምግባር በተግባር በመግለጽ የበጎ አድራጎት ስራዎችንም በማካተት በርካታ ስራዎችን እየሰራ ነው። ከሌሎች ሆስፒታሎች ለየት የሚያደርገው ነገር ብዬ የማስበው ያው የሆስፒታልም እንደመሆኑ መጠን አሰራራችን መንፈሳዊ ህይወት ጋር የተገናኘ እንዲሆን ለማድረግ ጥረት እናደረጋለን። የሃይማኖቱ ተከታይም ባይሆኑም ራሱ የተሻለ እንክብካቤ እንዲያገኙ የተሻለውን ጥራት ያለው ሕክምና ለመስጠት እንተጋለን። ከዛ በተጨማሪ የቤተ ክርስቲያን እንደመሆኑ መጠን ልክ እንደ ግል ተቋም ተጨማሪ ብዙ የቤት ኪራይም ሆነ ሌላ ጫናዎች ስለሌሉበት ትርፍን ያተኮረ ሳይሆን ሰርቪስን ያተኮረ ስራ ለመስራት በጥንቃቄ እንተጋለን። ይህንንም ስናደርግ ከየግል ተቋማት አንጻር እንደ ግል ከቆጠር ነው፣ ከግል ተቋማት አንጻር በጣም ዝቅተኛ በሆነ ክፍያ ነው አገልግሎት የምንሰጠው። ከዛም ባሻገር ደግሞ የተለያዩ የበጎ አድራጎት ሊሆኑ የሚችሉ ስራዎችንም እንሰራለን። ለምሳሌ ያክል የፖዶኮኒዮሲስ የሚባል ወይም በተለምዶ ዝሆኔ የምንለው የግር የሚያሳብጥ ህመም፣ በየቤተ ክርስቲያኑም፣ በየመስጊዱም ሌላም የሃይማኖት ተቋማት ጋርም ሆነ በየመንገዱ ቁጭ ብለው የሚለምኑ አካላትን ኢንተርናሽናል ኦርቶዶክስ ቻሪቲ ሴንተር ከሚባል ተቋም ጋር በመሆን የእንክብካቤ ህክምናዎችን እንሰጣለን። እዚህ ሆስፒታል ውስጥ ከአቅም በላይ በሆነ ምክንያትም በድንገተኛም በወሊድም የሚመጡ ታካሚዎች በጣም ከአቅም በላይ የሆነ ችግር ካጋጠማቸው ካልከፈሏና አክምም ሳንል የምንችለውን እንክብካቤ ሁሉ እናደርጋለን። ከዚህ ከዚህ አንጻር እንግዲህ በተለይ በደግሞ ከግል ተቋማት አንጻር ከቆጠር ነው ለየት የሚያደርገን ነገር ይመስለኛል። ከዛ ባሻገር ግን ሁሉም አይነት ህክምና ስታንዳርድ አለው። የግልም ሆነ የመንግስትም ሆነ የቤተ ክርስቲያንም ሆነ ስታንዳርዱን በጠበቀ መንገድ ስነ ምግባር በተሟላ መንገድ ነው ሁሉም ተቋም ሊያገለግል የሚችለው። በዚህ ደግሞ ከሁሉም ተቋማት ጋር አንድ የሚያደርገንን ስራ ደግሞ እንሰራለን። ካህናት ዲያቆናት የሆኑ የህክምና ባለሙያዎች አሉ። የመጀመሪያው ሁለተኛው፣ የምንሰጠው አገልግሎት በጣም በቅናሽ ዋጋ ነው። አገልግሎቱ በቅናሽ ዋጋ ነው ሁለተኛ ሶስተኛ አሁን በማስፋፊያው ዘመናዊ መሳሪያዎች ተሟልተውለታል አራተኛ በቂ የመኝታ ክፍሎች አሉት እና ሁሉም ነገር የተሟላለት ደግሞ እንደ ጠቅላላ ሆስፒታል ሁሉም ነገር የተሟላለት ነው በዛ ውጭ ከዛ ባሻገር ደግሞ የመኪና ማቆሚያም ለከስተመሮቻችን የማይጉላሉበት የመኪና ማቆሚያዎችም አሉ ከዚህ ውጭ የሆስፒታሉ ሰራተኞች ደግሞ በራሳቸው ትሪትመንታቸውን ህዝቡን ትሪት የሚያደርጉበት ታካሚዎችን ትሪት የሚያደርጉበት ስነ ምግባር ደግሞ ራሱን የቻለ አንድ አሴት ነው ብዬ እገምታለሁ። የምግባረ ሰናይ ጠቅላላ ሆስፒታል ለቤተ ክርስቲያን ትልቅ ጅማሮና የሚያኮራ ቢሆንም እንደ ቤተ ክርስቲያን ቀደምትነት በማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊ እንዲሁም በሌሎች ዘርፎች ላይ የበለጠ መስራት ይገባታል። ይሁንም እንጂ ሆስፒታሉ ቤተ ክርስቲያን ለሚያስፈልጓት መሰል ተቋማት አርያ የሚሆን በሕክምናው ዘርፍ የበለጠ ለመስራትም የሚያነሳሳ ነው። ይህ ሆስፒታል እንግዲህ መነቃቃት ላይ ነው ያለ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ይህ ቤተ ክርስቲያን ይህ ሆስፒታል የሚያኮራን አይደለም እንዲያው መነቃቃት ቢፈጥር ብለን እናስባለን እንጂ ስለዚህ በቀጣይ እንደ ማኔጅመንት ይህን ሆስፒታል ጥራቱን የጠበቀ ስራ በመስራት በደንብ የጎደሉትንም በማሟላት ተወዳዳሪ ሆስፒታል ማድረግ ሲሆን ወደፊት ደግሞ እቅዳችን ከቦርድም ከማኔጅመንትም ጋር አሁንን የምናነሳው የምንወያየው እቅድ ብንችል ከፍተኛ ተርሻሪ ሆስፒታል ማስተማሪያም ሊሆን የሚችል የቤተ ክርስቲያንን ስነ ስርዓት፣ ስነ ምግባር የተሟላባቸው ባለሙያዎችንም ማውጣት የሚችል አስተማሪ የሆነ ሆስፒታል እንዲኖረን ማድረግ ከዛም አልፎ ደግሞ መላውን የኢትዮጵያ ህዝብ ሊያገለግል የሚችል በየአካባቢው ተደራሽ ሊሆን የሚችል እንደ ፓይለት ተቀጣቅመን ይህንን ሆስፒታል በየአህጉረ ስብከቱ በየክልሉ ተመሳሳይ የሕክምና ተቋማትን እያስፋፉ መሄድ መቻል ነው እቅዳችን። እንግዲህ ይህንንም ደግሞ ብፁዓን አባቶቻችን መጥተው የመረቁት ስለሆነ ቀጣይነትም እንደሚኖረው ተስፋ አድርጋለሁ። ኮሪደር ልማት የተወሰደብን ቦታ አለ። በዚህ ምትክ ይሰጠናል ብለን እንገምታለን። እዛ ላይ የተርሸሪ ሆስፒታል ስራዎች ይሰራሉ ብለን እንገምታለን። ደግሞም እቅድም አለ። ኦሬዲ ዲዛይኑ ተሰርቷል። በበጎ ፈቃደኞች ጥሩ የሆነ ዲዛይን ተሰርቷል። ሁሉም ነገር ያለቀለት ማለት ነው። እንደ አንድ ቤተ ክርስቲያን በተለይ ስልሳ ሚሊዮን ህዝብ እንዳላት ቤተ ክርስቲያን አንድ ጠቅላላ ሆስፒታል የምንኮራበት አይደለም። ከዚህ በላይ በየቦታው ልንሰራ ይገባል። ጅማሮ ግን ጥሩ ነው። ቢያንስ ለጤናው ዘርፍ ቤተ ክርስቲያኒቱ የሰጠችውን ቦታ ማየት እንችላለን። ስለዚህ ከዚህ አንጻር ተመልክተን ይሄ ጅማሮ ጥሩ ነገር ነው። በተለይ በእህት አብያተ ክርስቲያናት ስትመለከት ብዙ ሆስፒታል ነው ያላቸው። እኔ በስራ አጋጣሚ የህንድን ቤተ ክርስቲያን አይቻለሁ ማራንከራ ቸርችን፣ የግብጽ ቤተ ክርስቲያንን አይቻለሁ። በተለይ ግብጽ ቤተ ክርስቲያን ስትሄድ በአቡነ ተክለ ሃይማኖት ስም የተሰየመ ዋርድ ሁሉ ታገኛለ ሆስፒታሎች ብዙ ሆስፒታሎች ናቸው ያሏቸው። ወደ ህንድ ቤተክርስቲያን የሆስፒታሎቻቸው ወደ አምስት ናቸው። አጠቃላይ የህክምና ተቋማቸውን ጨምሮ ወደ 36 ተቋማት አላቸው። ስልጠና ማዕከሉ፣ ትምህርት ቤቱ ምኑን ጨምሮ። ስለዚህ እኛ አንድ ነው ያለን። ምግባረ ሰናይ ማስፋት ብንችል እንደ እቅድ እንደ አላማ፣ እኛ ከዚህ ቀጥሎ ከቦርዱ ጋር ልንሰራ ያሰብነው ነው ተርሸሪ ሆስፒታል እንዲሁም ደግሞ የህክምና ማሰልጠኛ ማዕከላት፣ ዩኒቨርሲቲዎች መስራት ሀሳብ አለ። እንግዲህ ብንኖር እድሜ ቢሰጠን እግዚአብሔር እንግዲህ የበለጠ ስራ እንሰራለን ብዬ አምናለሁ። ስለዚህ አሁን ያለው ጅማሮ ነው የሚያስደስት ነው። ፕሮጀክቱ ነው በአጭሩ ጊዜ ማለቁ ጥሩ ነው። ወደፊት ደግሞ የተሻለ ስራ እንሰራለን ብዬ ገምታለሁ። የጤና ተቋማት በህክምና ከሚሰጡት ስጋዊ ፈውስ በተጨማሪ አእምሯዊና ስነ ልቡናዊ ጉዳዮችም ይመለከቷቸዋል። በመሆኑ ምግባረ ሰናይ ጠቅላላ ሆስፒታል እነዚህን ጉዳዮች ከመንፈሳዊ አገልግሎት ጋር አጣምሮ የተሟላ አገልግሎት መስጠት የሚችልበት እድል አለው። ይህ እውን ሊሆን የሚችለው ደግሞ ሆስፒታሉ የበለጠ ተጠናክሮና አሁን ከደረሰበት ጥረቶች በተጨማሪ በከፍተኛ ትጋት መስራት ሲቻል ነው። በጤና ዘርፍ ቤተክርስቲያኒቷ ይሄ ሆስፒታል ብዙዎቹ አያውቁትም፣ በነገር ላይ ይሄ ቤተ ክርስቲያን በጣም አነስተኛ በሆነ ዋጋ በቅናሽ ዋጋ ለህሙማን ሕክምና ነው የሚሰጠው። በጣም አነስተኛ ዋጋ፣ እሱ ብቻ አይደለም፣ አነስተኛ ብቻ መሆኑ አይደለም። የሚገርመው ነገር ይሄ የህክምና ማዕከል ያለንም ትሪትመንትም ሰው ሲመጡም የምናደርገው ትሪትመንትም ከሌላው የተለየ ነው። አብዛኛው ሰራተኛ እዚህ የምትመለከተው በቤተ ክርስቲያን በመንፈሳዊ ህይወት የተቃኘ ስለሆነ የሚሰጠውም አገልግሎት እንደዚሁ በመንፈሳዊነት የሚሰጥ ነው። ሌላው ምንድነው በጣም ልጨምረው የምፈልገው ነገር ይሄ ሆስፒታል አሁን ተመረቀ ብለን ተናገርን እንጂ ያልተሟሉለት ደግሞ በዛው ያልተሟሉለት ብዙ ነገሮች አሉ። ለምሳሌ ያህል አሁን ኮምፒውተር እንደምታየው ተዘርግቷል። የኔትወርክ ለማድረግ የኮምፒውተር እጥረት ደግሞ አለብን። አሁን ኦልሞስት ወደ ሰባ ምናምን ኮምፒውተሮች እንፈልጋለን። ስለዚህ ምእመናን አንድ ነች ያለችው አይተዋት እንደ ቤተክርስቲያን አይተው የበኩላቸውን አስተዋጽኦ ቢያደርጉ ደስ ይለኛል። ምን ጎደላችሁ ብንባል ብዙ የጎደልን ነገር አለን። ምክንያቱም የሕክምና መሳሪያዎች ኢንቨስትመንታቸው በጣም ትልቅ ነው። ቅድም እዛ ጋር ስታዩት የነበረው አንድ አውቶክሌቭ ለመግዛት 6.5 ሚሊዮን ብር ነው የምናወጣው። አንድ ወተር ትሪትመንት ለመግዛት መግዛት 3.2 አካባቢ ሚሊዮን ብር ነው የምናወጣው። ይሄ በጣም ውድ ስለሆነ እነኚህን ውድ እቃዎች መግዛት በራሱ አድካሚ ነው። ሆስፒታሉን ይፈትናል። ስለዚህ እንዲህ አይነት ቦታዎች ላይ በተለይ ትንንሽ ነገሮችን ምዕመኑን ቢረዳን ቢያግዘን፣ ምን እናግዛቸው የሚል ተቋም መጥቶ ቢሰራን የበለጠ የበለጠ ማህበረሰቡ ጋር መድረስ እንችላለን ብዬ አምናለሁ። ባለቤቱ ጠቅላይ ቤተክርስቲያን ነው። ስለዚህ ቅዱስ ቤተክርስቲያን ቤቷ ስለሆነ ትኩረት ሊሰጠው ይገባል ይላሉ። ሌላ ምንም የሚባል ነገር የለ። ቤተክርስቲያን ቤቴ ነው ብላ ከያዘች በጤናው መስክ ላይ ያለውን ክፍተት ለመሙላት ጥረት ስራውም ነው። ደግሞ በነገር ላይ የደጉ ሳምራዊን ስራ መስራት ስራው ነው። ከአህያዋ ላይ መውረድ፣ ከዛ በኋላ ዘይት መቀባት፣ ቤቷ ውስጥ ማስቀመጥ፣ ዲናር መስጠት፣ ካጎደለ መክፈል ስራው ነው። ስለዚህ እንድሰራ ይገባል። ስለዚህ ቤቴ ነው ብሎ በተለይ ቅዱስ ሲኖዶስም ጠቅላይ ቤተ ክህነቱም ቤቱን በትክክል ቢመለከተው ጥሩ ነው ላለሁ። የተጀመረውን በማሳደግና የታቀደውን ከግብ በማድረስ ቅድስት ቤተ ክርስቲያን በጤናው ዘርፍ በሁሉም ዘንድ ተደራሽ እንድትሆን የድርሻችንን እንወጣያልን ዝግጅታችንን አጠናቀቅን። ሰላም እግዚአብሔር ከሁላችን ጋር ይሁን።